ሰላም እንደምናላችሁ ተመልካቾቻችን በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናድርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን።

ይሄንን ጭካኔ እያደረገ የሰብአዊ መብት ተሟጋች ጋዜጠኛ አይደለም፣ ሆኖ ማያውቅም። ጋዜጠኛ ሆኖም አያውቅም። የሰብአዊ መብት ተሟጋች እኔ አጠገብ ቁጭ ብዬ የምሰራውን ሰው እያፈነ የሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው፣ ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው ይሄ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው አሁንም ምለው፣ የት ያስረዝምኩት ይቅርታ ጠይቃለሁ። አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። በመረጃ ደረጃ ቁጭ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ፣ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባት ልጅ ያላችሁ፣ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። ትናንትና በአሜሪካን ሀገር ማንም ያላሰበ ያልጠበቀ ተከስቷል። ይህ ክስተትም ደግሞ በኢትዮ 360 ቴሌቪዥን የሚታወቁት ወይም ደግሞ ይህ ፕሮግራም ውስጥም ሲሰሩ የነበሩ ሰራተኞች፣ ባለቤቶች፣ የቴሌቪዥኑ ባለድርሻዎች እንግዲህ ሲጋጩ ይታያል እና እዚህ ቪዲዮ ላይ እንደምንመለከት ከሆነ ሸመልስ እና ሀብታሙ አያለው ካሜራ ይዘው ሊበጡ ስሉ ደግሞ የቴሌቪዥኑ ባለቤት ወይም ደግሞ ባለድርሻዎች እዚህ ጋር ቆሞ ሰድቃቸው መውጣት አትችሉም ይሉና ፖሊሶችን ይጠሩባቸዋል። ከዛ መሰዳደር ይታያል ማለት ነው። ይህም አለመግባባት አለ ከዚህ በፊት እንግዲህ እንደሚታወቀው ይሄ ቴሌቪዥን የሚመራ ሰው ወይም ደግሞ የኢትዮ 360 ባለቤት የነበረው የእስክንድር ነጋ ሚስት የእህቷ ባለው ማለት ነው እንግዲህ ከሀብታሙ አያሌው ጋር እጅግ በጣም ጥብቅ ግንኙነት አላቸው እና ብዙ ጊዜ ስራቸውን በመንግስትን በመቃረን ነው። መንግስት ጥሩ ነገር መጥፎ ነገር ቢሰራ ሁሌም በመቃረን እና የመንግስትን ስራ ዶክተር አብይ አህመድ ማጣጣል እና አሁን ብሎ ይሄ ሀገር ላይ ተነስቶ በፈቃረን የሚሄዱ ናቸው እና እጅግ ደግሞ ብዙ ተከታዮችን ማፍራት ችሏል ማለት ነው። እንደዛውም ደግሞ ከኤርትራ መንግስትና እንደዛውም ፋኖ እሸን የሚባሉትን በመደገፍም ደግሞ ይህ ሀገር እንድትወድቅ እንድትፈርስ ጦርነት እንዲነሳ ሰው በብሔሩ ሌላ ብሔር ላይ እንዲነሳ በሃይማኖት እንዲጋጭ ብዙ ጊዜ ምክንያት ይሆናሉ ማለት ነው። አብዛኛው ስራዎቻቸው እንግዲህ ይህን ሀገር ለማፍረስ ሲሰራ ነበረው ሴራ ነው እንግዲህ ዛሬ እየተጋለጠ እና እርስ በርሳቸው ራሳቸው ተጋጩ፣ እርስ በርሳቸው ተሰዳደቡ። በጣም ይህም የገረመኝ ነገር አንዱ እዛ ሀብታሙ እያሉን አስቆሞ እንዳይወጡ ካደረጋቸው አንዱ ሰው ምን አለ፣ አንተ በዚህ ሰራክ ነው አንተ ሌባ ሆነ ነው ዶክተር አብይ አህመድን የምትወቅሰው ማንሆንን አንተ አብይን የምትወቅሰው እናንተ ሌባ ሰው ነው ብሎ በዚሁም ዶክተር አብይን የማይወደው ግን በዚህ በጥል ውስጥ ደግሞ የዶክተር አብይን ክብር ማሳየት ይችላል ማለት ነው። እንግዲህ እዚህ ቪዲዮ ላይ እንደምትመለከቱት ከሆነ እጅግ በጣም ትልቅ ግጭት ነው። ግን በአሜሪካ ነገር ደግሞ መደባደብ አይቻልም መነካከት አይቻልም። ስለዚህ ባሉበት ቆሞት ሲሰዳደቡ ነበሩ እና ሀብታሙ አያሌው ግን ዝምታ መርጠዋል። እያቀረጹ ነበረ በካሜራ እነዚህ እየቀረጹ ነበረ እና እንግዲህ እዚህ ቪዲዮ ላይ እንደምናስተውል ከሆነ ካሜራ ይዞ እየወጡ ነበር። ይሄ ማለት ሀብታሙ አያሌው እና ቡድኑ ሳይስማሙ ስቀሩ እንግዲህ፣ ሀብታሙ አያሌው በህዝብ ዘንድም ያው ተቀባይነት ስላለው እና በካሜራ ፊት ስላለው አሁንም ብወጣ ካሜራ ካለኝ መሳሪያዎቹ ካለኝ አሁንም ስራ መቀጠል ይችላሉ እና ማንም ቢመራኝ ባይመራኝ በራስ መንቀሳቀስ ይችላሉ እና የራስ ሀሳብ ማራመድ ይችላሉ በሚል ሀሳብ ነው። እንግዲህ እሱ ሊወጣ ሲል ከዛ ዛ ጋር ይይዙት እና ካሜራውን አስቀምጥ ተባለ፣ ፖሊስ ተጠራ። እንግዲህ በፖሊሶች ነገሩ ህግ ይዞታል ማለት ነው እንግዲህ ነገሩ የህግ ውስጥ ገብቷል። እነዛም ደግሞ አንድ ሴት መጀመሪያ አካባቢ ላይ ሀሳብ ሲሰጥ ነበረችው ጋዜጠኛ ነበረች ከሀብታሙ አያሌው ጋር ሲሰራ ነበረች ነች። እሷም ደግሞ ሀብታሙ አያሌው ሌባ ነው የሰብአዊ ምንድነው የሚባለው የሰብአዊ መብት ተሟጋችም አይደለም እሱ ጋዜጠኛም አይደለም ሌባ ነው። ስራው መስረቅና የሰዎችን መብት መጋፋት ነው እሱ ብዙዎችን በፖለቲካ ስም ወይም ደግሞ በትግል ስም ብዙ ዶላሮችን አሰባስቦ ለራሱ ኪስ ውስጥ ከጥቷል ብላ ብዙዎችንም ተናግራለች። እና ነገሩ ህግ፣ የአሜሪካን ህግ ይዟል እና እጅግ በጣም ከባድ ነገር ሆኗል ማለት ነው። እንግዲህ የኢትዮ 360 ጉዳይ ወዴት እንደሚሄድ ሁላችንም አብረን የምናይና እኛም ደግሞ ይህንን ነገር ከስር መሰረቱ ተከታትለን የምናሳውቃችሁ ይሆናል። ለዚህ ዩቲዩብ ቻናል አዲሱ ናችሁ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ ሰ